ግብሮታ የሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወየ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጄኔራሎቹ መባረራቸው ተነገረም የምዕራብ ዞንን ጨምሮ አዳዲስ የሰራዊቱ አዛዦችም ተመድበዋል። በሁለት ወር ውስጥ ፋኖን አጠናቀለ ክልል የጸጥታ ኃይሎችና አስረክባለን ያሉት አዛዥ መጠናቀቅ ቀርቶ የተጠናከረውን ኃይል እንዲዋጉም ተመድበዋል ከምንጮቻችን የተገኘው መረጃ ይቀርባል አቶ ጌታቸው ረዳ ከሰሞኑ ወደ ሁመራ ተጉዘው አነጋግሯቸው ከነበሩ የአካባቢው ሹማምንት ጋር እየተወዛገቡ ነው። ወልቃይትን እንደ ድሬዳዋ ከሚለው ጉዳይ ጋር አያይዘው የአካባቢው አስተዳደርን ለማፍረስ ከስምምነት ስለመደረሱ ተናግሯል። ከወልቃይት የብልጽግና ተወካዮች በኩል የተሰጣቸው ምላሽ ግን ጌታቸው ከሃዲ ነው፣ ኢትዮጵያን ለማፍረስ የዛተ ነው ወዘተ የሚል ሆኗል። ታደምጡታላችሁም የሀገሪቱ መሪ የሽፍታ እንቅስቃሴ ነው ያሉትን ጦርነት የመከላከያ ሰራዊቱ ሰማኒያ ለዜሮ አሸነፉ የሚል መግለጫ አሰራጅቷል። የፋኖ ኃይሎች የቦምብ ፍንዳታን ጨምሮ በተለያዩ ስፍራዎች ጥቃቶችን ማድረሳቸውን አሳውቀዋል። በዝርዝር እንመለከተዋለን። ሻቢያ ስለ ኢትዮጵያ የመከላከያ ኃይል መግለጫ አውጥቷል። ከሰሞኑ ባስተላለፉት ንግግር አጀንዳ ሆነው የሰነበቱት ባጫ ደበሌ ደግሞም ዳግም ስለማድረካቸው ሻቢያ በማብራሪያ ተመልሰዋል። ይህንንም ይዘናል። በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ቀረበም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ደግሞ በሰሞነኛው ጥቃት ላይ የተወሰኑ የእስልምና እምነት ተከታዮች ሕይወት ጭምር ጠፍተዋል ብሏል። ሌላኛው መረጃችን ነው። የታንዛኒያው ቀውስ አሁን መነጋገሪያ ሆኖ ቀጥሏል። የሀገሪቱ ፕሬዚደንት ደግሞ 98 በመቶ የምርጫ ድምፅ አገኘው ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጀነራሎቹ መባረራቸው ተሰማም። የምዕራብ ዞን ጨምሮ አዳዲስ የሰራዊቱ እዞችም ተመድበዋል። በሁለት ወር ፋኑን አጠናቀን ለክልሎች እናስረክባለን ያሉት አዛዥ መጠናቀቅ ቀርቶ የተጠናከረውን ኃይል እንዲዋጉም ተመድበዋል። የመከላከያ ሰራዊቱ በርስበርስ ጦርነቶች በብልጽግናው ዘመን በመቶ ሺዎች ለአራት ኪሎ ስልጣን መጽናት እንዲገብር ተደርጓል። መካከለኛ አመራሮችና የሰራዊቱ አባላትም በየጊዜው እነዚህ ትርጉም አልባም መስዋዕትነቶች ይቆሙ ዘንድ እየጠየቁ አገ ትእዛዙ ደግሞ አዛዦችን እያቀያየረም በተለያዩ የሀገሪቱ አካባቢዎችን ጦርነቶችን እያከናወነ ቀጥሏል። ለሰራዊቱ ጥቂት ለማይባሉ አዛዦች እነዚህ የሀገር ውስጥ የእርስ በርስ ጦርነቶች የሀብት ማካበቻ መንገድ እንደሆኑ ግን በተደጋጋሚ የተገለጸ ጉዳይ ነው። የሆኖ ሆኖ በቅርቡ ደግሞ የአዳዲስ እዞች ምስረታም እንደዚሁም የእዝ አዛዦች ስንብት መከናወኑ ታውቋል። በሰሜን ወሎና ሰሜን ጎንደር አዳዲስ የሰራዊቱ ክፍሎች መቋቋማቸውን መዘገባችንም የሚታወስ ነው። ከዚህ በተጨማሪም የተባረሩና ወደ ሌላ ስፍራ እንዲቀየሩ የተደረጉ ጄኔራሎች መኖራቸውን የኢትዮ ፎረም የመከላከያ ምንጮዎች ገልጸዋል። ከነዚህ ውስጥ ደግሞ ከኃላፊነት የተነሱት የምዕራብ እዝ አዛዡ ሌትናንት ጄኔራል መሰለ መሰረት አንዱ ናቸው። እኒህ ወታደር አዛዥ በትግራይም በኦሮሚያም በአማራ ክልል የእርስ በርስ ጦርነቶች ላይ ሰራዊቱን ማግደው አዋግተዋል። ብዙዎች የሚያስታውሷቸው ግን በትግራዊ ጦርነቱ ወቅት በ2013 ሰራዊታቸው እየተዋጋ እሳቸው ካከናወኑት ሰርግ ወያኔ ደብቆት በሲኖ ትራክ ሳይቀር ተገኘ በሚል ብልጽግና ከሚያስነግረው ብር ጋር በተገናኘ ጭምር ሲሆን በተለይም ደግሞ በትግራይ ክልሉ ጦርነት ወቅት መወድሰ ሻቢያ ለማቅረብ ከሚሽቀዳደሙ የኢትዮጵያ አዛዦች መካከል አንዱ ሆነው ይወሳሉ። የኤርትራ ጦር አዛዥ የሆኑት ጀነራል ል ፊሊጶስን አባታችን እያሉ ይገልጹበት የነበረው መንገድም አንዱ ማሳያ ነው። አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ገኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን

የዘመቻ ፀሐይ ግባትን ታሪክ ድል ለመላው ሕዝባችን ማብሰር ችሏል። ይህ ሁኔታ ሲከሰት በወቅቱ ክፍለ ጦሮቻችንን ሲመሩ የነበሩት አሁንም ያሉት የጦር ኃይላችን ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይገኝበታል። እንዲህ ያለ መወደስ ለአለቃቸው ያቀርቡ የነበሩት አዛዥ አሁን ከእዙ ተባሯል ሲሉ የኢትዮ ፎረም ምንጮች አረጋግጧል። ከዚህ በፊት እንደ ብርሃኑ ጁላም መሐመድ ተሰማ ያሉ አዛዦች ከመሩት የምዕራብ ዛዛዥነት መነሳታቸውንም ሰምተናል። ለጊዜውን በመከላከያ ሰራዊቱ የመገናኛና ኢንፎርሜሽን ዘርፍ ላይ እንዲቆዩ መመደባቸውን ነው ምንጮች ያከሉት። በምትካቸው የተተኩት ደግሞም የሰራዊቱ የ24ኛ ክፍለ ጦር ምክትልም ዋና አዛዥም የነበሩትናም ከትግራዩ ጦርነት ወዲ ሶስት የማዕረግ እድገት ያገኙት ሜጀር ጄኔራል አሰፋ ባህታ ናቸው። እኒህ ወታደራዊ አዛዥ በተለይም በትግራይ ጦርነቱ ወቅት በወልቃይት ቀጠናናም እነ ስብሐት ነጋ ተይዘው በታዩበት አካባቢ የተንቀሳቀሰውን ሰራዊት ከመሩት ውስጥም ናቸው። አሁን በአመዛኙ በኦሮሚያም በከፊል ደግሞ በአማራና ቤንሻንጉል ጉምዝ ክልል የተሰማራውንና የእርስበርስ ጦርነት ውስጥ የሚገኘውን የምዕራብ እዝን በአዛዥነት የሚመሩም ይሆናል። በሌላ በኩል አዲስ በተመሰረተው የ11ኛው እዝ ላይ የደቡብ እዝ ምክትል አዛዥ የነበሩት ሜጀር ጀነራል አድማሱ አለሙ ተመድበዋል። እኒህ ወታደራዊ አዛዥ አሁን ከፋኖ ኃይሎች ጋር በሰሜን ዞን እንዲዋጉ የተመደቡት ፋኖም ይሁን ሸኔ በሁለት ወር ውስጥ ይጠናቀቃሉ ካሉ ከወራት በኋላ ነው። አዛዡ ከስድስት ወራት በፊት ያደረጉት ንግግርም ሁለት ወር ስጡን እነዚህን ኃይሎች እናጠፋቸዋለን ብሎ ነበርም። አሸባሪና የጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስ ያለ ነው። የቀረውን ኃይል አሁን በዚህ ሁለት ወር ውስጥ አጠናቀን ለክልሎች ሰጥተን ወደ ዋናው ተግባራችን እንገባለን። እሳቸው እንዳሉት ነገሩ ማብቃት ቀርቶ ተጠናክሮ እሳቸውም ከኦሮሚያ ወደ አማራ ክልል ተልከው ወደ ሌላ አውደ ውጊያም ተሰማርቷል። በቅርቡ አብይ አህመድ በተለይም በአማራ ክልል እያደረጓቸው ያሉ የወታደራዊ አዛዦች ምደባዎች በትውልድ አካባቢያቸው እንዲሰማሩ ማድረግ ነው የሚሉት ምንጮቹ፣ አዘዘው መኮንን፣ አክሊሉ አሰፋ፣ ቸኮል ዘውዱ ሰጣርጌና ሌሎችን ባብነት ያነሳሉ። ሜጀር ጄኔራል ተስፋ አያሌውም ውጊያዎች እየተበላሹበት ነው በሚል የተገለጸውን የአሰፋ ቸኮሉን ሰሜን ምስራቅ ዕዝን ከአፋ ለማስከበር ቀጠና የጸረ ትግራይ ታጣቂዎች ጉዳይ ጋር በመከታተልነት ደርበው እንዲያስተባብሩ መላካቸውም እንዲሁም አቶ ጌታቸው ረዳ ከሰሞኑ ወደ ሁመራ ተጉዘው አነጋግሯቸው ከነበሩ የአካባቢው ሹማምንት ጋር እየተወዛገቡ ነው። ወልቃይትን እንደ ድሬዳዋ ከሚለው ጉዳይ ጋር አያይዘው የአካባቢውን አስተዳደር ለማፍረስ ከስምምነት ስለመደረሱም ተናግረዋል። ከወልቃይት የብልጽግና ተወካዮች በኩል የተሰጣቸው ምላሽ ግን ጌታቸው ከሃዲ ነው፣ ኢትዮጵያን ለማፍረስ ይዛ ተነወዘተ የሚል ሆኗል። የቀድሞው የህወሀት ሰው የወቅቱ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ከቀናት በፊት ወደ ሁመራ ያደረጉት ጉዞና ውይይት መነጋገሪያ ሆኖ ሰንብቷል። ይህንን ከነ ኮሎኔል ደመቀ ዘውዱ ጋር የነበራቸውን ቆይታ በተመለከተ ያቀረቡት ማብራሪያ ደግሞ አሁን ሌላ መነጋገሪያ ሆኗል። አቶ ጌታቸው ረዳ ከዚህ በፊት የጊዜያዊ አስተዳድሩ ፕሬዚደንት በነበሩበት ወቅት ከአብይ አህመድ አገዛዝ ሰዎች ጋር የተደረሰውን ስምምነትናም ከሰሞኑ በሁመራ የተደረገው ውይይት ላይም ትኩረታቸውን አድርጓል። እኔ የጊዜያዊ አስተዳድሩ ፕሬዝደንት በነበርኩበት ወቅት የነበረው አሬንጅመንት ወልቃይትና አካባቢውን ፌዴራል እኔ ነኝ የማስተዳድረው የሚል ነበር። ልክ እንደ ድሬዳዋ ራሱን ችሎ ክልል መሆን የሚል ጉዳይ ነበር የቀረበው። አሁን ያለው አስተዳድር እንዲፈርስ፣ ሌላ አስተዳድርም ከትግራይ እንዳይመጣ ነበር የተስማማ ነው። ሆኖም ራሱን ይቻል በሚለው ላይ ግን የፌዴራል መንግስቱ እንዲያስተዳድር የሚያስችለው መሰረተ ልማት ስለሌለው ቦታውን በትግራይ ጊዜያዊ አስተዳድር ስር እንዲሆን ነበር የተግባባ ነው ሲሉ አብራርተዋል። አሁን ዐቢይ ቸግሮ ሊያቀርቡት ያለው ቲዲኤፍን ይዘን እንገባለን የሚባል ነገር አለም። እኔ መዋሸት አልፈልግም። የሆነ አርሚ ይዞ መግባት አይሆንም። በዚህ አካባቢ ከ2013 ወደ የተቋቋሙ ታጣቂዎችና አስተዳድሩ ይፈርሳሉ። እናም የተለመደው የጸጥታ መዋቅር ከተመለሰ ፖሊስና ሚሊሻ ይዘህ የመግባት ሁኔታዎች አይኖሩም ሲሉም ነው አቶ ጌታቸው ያብራሩት። ሁመራ የሰላምና የልማት ቦታ ነበርም፣ አሁን ግን የሀዘን ሆኖ ማየት የሚያሳዝን ነገር ነው የሚሉት አቶ ጌታቸው ረዳም ከሰሞኑ ወደዚህ ስፍራ ተጉዘው ያደረጉትን ውይይት በተመለከተ ማብራሪያ አቅርበዋል። ተገናኝተዋል ከማንነት አስመላሽ ኮሚቴው ጋር ነው የተገናኘሁት። የነገርኳቸው ነገር ግን አካባቢው የማንነት ጥያቄ አለው ብዬ አላምንም የሚለውን ነው ይላሉ። አሁን ወልቃይትን የሚያስተዳድሩ አመራሮች ትግረኛ ተናጋሪዎች ናቸው። ባህርዳርና ጎንደር ላይ እንዳይቆጧቸው እንጅም ከመድረክ ውጭ ግን ሀሳብ ክን እንደግፋለን የሚለው ብዙ ነው። ነገር ግን የህወሓት ባህል ተጋብቷል እያሉም ይቀጥላሉ ናይ ቲፒኤልፍ ካልቸር ዘልመዶ ሕማቅ ተልዩ ኣብ ዝኾነ መድረክ ክትዛረብ ትኾንካ ዘይተኣምኑ ንክትዛረብ ክትግደል እያ የህወሓት ቤት ያስተማረን ነገር ቢኖር የማታምንበትን ነገር በመድረክ መናገርን ነው። ሀሳብህን እንደግፋለን የሚሉኝ መድረክ ላይ ሌላ ሲናገሩ ነው የምሰማቸው። ትግራዋይ የሆኑ ሰዎች በትግረኛ እያወሩ እኛ አማራዎች ነን ይሉኝ ነበር። ይሄ ደግሞ የህወሓት ባህል ነው። ባህር ዳርና ጎንደር ሲሄዱ የሚጠየቁበትን ነገር እያሰቡና ቴሌቪዥን ላይ ይታያለሁ ብለው እያሰላሰሉ ነው የሚናገሩት። አቶ ጌታቸው ረዳ የምዕራብ ትግራይ በጀት በትግራይ ክልል በጀት ውስጥ መቆየቱን የፌደራል መንግስቱም እስካሁን በትግራይ ካርታ ላይ የለወጠው ነገር አለመኖሩን ወዘተ እያነሱ ማገርበዋል። የአብይ አህመድ አማካሪ ያሉትም ያላሉትም እየተነሳ ወዲያው ምላሽ የተሰጣቸው ግን በሁመራ አብረዋቸው ተቀምጠው ከነበሩ የአብይ ተላላኪዎች በኩል ነው። አቶ አሸተ ደምለው የተባሉት የአካባቢው የብልጽግና ተላላኪም አቶ ጌታቸውን የሚሳደቡባቸው ቃላት አጥሯቸው የት እንደሰሙት የሚታወቅ ነገር ባይኖርም ኢትዮጵያን ሲኦል ድረስ ሄዶ ሊያፈርስ የነበረም አማራ ጋር ሂሳብ አወራርዳለሁ ያለም ተጠያቂ መሆን ያለበት ወዘተ የሚሉ ገለጻዎችን እየተጠቀሙ ምላሽ ሲሰጡ ተሰምቷል።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 ሲታገል የነበረ ከዛ በፊት ደግሞ ምን ያህል የሲኦል ተግባር እንደተፈጸመ ይታወቃል ማለት ነው። ይህን የሲኦል ተግባር የፈጸመም ጭምርት መጠየቅ አለበት። የመከላከያ ሰራዊቱ የሀገሪቱ መሪ የሽፍታ እንቅስቃሴ ነው ያሉትን ጦርነት ሰማኒያ ለ ዜሮ አሸነፍኩት የሚል መግለጫ አሰራጅቷል። የፋኖ ኃይሎች የቦምብ ፍንዳታን ጨምሮ በተለያዩ ስፍራዎች ጥቃቶች ማድረሳቸውን አሳውቋል። በአማራ ክልሉ ጦርነት ዙሪያ መከላከያ ሌላ፣ አብይ አህመድና ብልጽግናቸው ደግሞ ሌላ ሆነው ቀጥሏል። ጠቅላይ ሚኒስትሩ ከሰሞኑ በፓርላማ ሪፖርታቸው እንደ አባይ ሸለቆ ለሸለቆ የሚጓዝ የሽፍታ እንቅስቃሴ አድርገው የክልሉን እንቅስቃሴ ገልጸውት እንደነበር የሚታወስ ነው። ከዛ አስቀድሞ ደግሞም የሶፎ ምር ዋሻ ውስጥ ይህንኑ አጠናክረውት ነበር። ከመከላከያ ሰራዊቱ በኩል ከየእዞቹ በየፈረቃ የሚወጣው መረጃ ግን የሽፍታ ሳይሆን የከባድ ዘመቻ ሪፖርት ነው። በአንድ ስፍራ 80 ለዜሮ አሸነፉ የሚል ሪፖርት በእርግጥም የሀገር መከላከያ ሰራዊት ከተሰኘ ተቋም ወጣም፣ የራስ ሀገር ዜጎችን የመግደል ሪፖርትም ሆኗል። የቀድሞ የጠቅላይ ሚኒስትር አብይ አህመድ ጠባቂ ኃይል አዛዥ የነበሩትና አሁን በሰሜን ምዕራብ አዛዥ ሆነው በተለይም በጎንደር ቀጠና ጦርነት ላይ የሚገኙት ሌትናንት ጄኔራል ብርሃኑ በቀለ ያሰራጩት መረጃም በማዕከላዊ ጎንደር ዞን በርካታ ጽንፈኛ ያሉትን የፋኖ ኃይልን በአንድ ስፍራ ገደልን የሚል ነው። የባንዳነት ተልእኮ አንግቦ የመጣው የጽንፈኛው ኃይልና ባንዳውን አጅቦ የመጣው ባዳ ሳይመለስ ቀረም፣ 80 ለዜሮ በማለት በማዕከላዊ ጎንደር ዞን በምስራቅ ሰቀልት ገደል ካሉት ባንዳ የሚል ፈረጃንም ከሰጡት የአማራ ክልል ወጣት ባሻገር ባዳው ሳይመለስ ቀረ ብለዋልና፣ የትኛው ባዳ የሚለውን ግን የሰራዊቱ ሰዎች የጠቀሱት ነገር የለም። ሁለት አመራርን ጨምሮ 80 ፋኖን ገድለናል፣ 30 የሚሆንን ደግሞ ማርከናል እያለ ግን ይቀጥላል። የፋኖ ኃይሎች በበኩላቸው እየፈጸሟቸው ያሉ ተከታታይ ጥቃቶች እየተደመሰሰ የሚገኘው የመንግስት ኃይል ስለመሆኑ ያስረዳሉ። በማዕከላዊ ጎንደር ከደንቢያ እስከ ሰቀልት የሬጅመንት አመራር የነበሩ አካላትን ጨምሮ ለጉዳት የዳረግንበት ውጊያ ነው የተከናወነው ሲሉም ያነሳሉ። በክልሉ አሁንም ጥቃቶች ከደረሱባቸው አካባቢዎች ውስጥም በዛው በጎንደር ቀጠና ደቡብ ጎንደር መካነ ኢየሱስ ከተማ የተፈጸመው የቦምብ ጥቃት አንዱ ነው። በዚህ ጥቃት የአካባቢው የጸጥታ አመራሮች ላይ ጉዳት ደርሷል ሲሉም የፋኖ ኃይሎች ይገልጻሉ ይገልጻሉ። በሰሜን ወሎ ቦኮክሳ ተብሎ በሚጠራው ስፍራ አቅርብ ርቀት በአለፍ አሻውራ ለአራተኛ ቀን የነበሩ ውጊያዎችም እንዲሁ የሚጠቀሱ ይሆናሉ። ሻቢያ ስለ ኢትዮጵያ መከላከያ ኃይል መግለጫ አውጥቷል። ከሰሞኑ ባስተላለፉት ንግግር አጀንዳ የነበሩት ባጫ ደበሌም ዳግም ስለማረካቸው ሻቢያ በማብራሪያ ተመልሷል። የብልጽግናና ሻቢያ ዛቻና የእርስ በርስ ክስ አሁንም እንደቀጠለ ነው። ዛሬም የአስመራው የማስታወቂያ ሚኒስትር ይህንኑ አስቀጥሎታል። የአስመራው መንግስት ኢትዮጵያ የባህር በር ፍላጎቷን ለማሳካት የመከላከያ ኃይሏን በማጠናከርናም ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን በሀተተው አስፍሯል ተጽዕኖ ፈጣሪ ሀገራት ሁለትና አለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስትሩም ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች ስለመሆኑም ይገልጻል ሚኒስትሩ ኤርትራ ለኢትዮጵያ የባህር በር አባልነት ተጠያቂ እንዳልሆነችው ሁሉም የኢትዮጵያን የባህር በር ህልም እውን የማድረግ ግዴታ የለባትምም ይላል የኢትዮጵያ መንግስት ኢትዮጵያም የጂኦ ፖለቲካል በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳ በመቀስቀስ ላይን በማለትም ሚኒስትሩ ወቅሷል። ይህ በእንዲህ እንዳለ ባጫ ደበሌ ከሰሞኑ ቀይ ባህር የኢትዮጵያ ቅርስና ሀብት ነው በሚል ካሰራጩት መልእክት ጋር በተያዘም ሌላ ሀሳብን አስፍሯል። በብልጽግናው የውጭ ቋንቋ ልሳናት በኩል ባሰራጩት አዴ ሳትታቸውም የባህር በር ለኢትዮጵያ የናፍቆት ፍለጋ ሳይሆን የህልውና አስገዳጅነት ነው ብለውታል። ኢሳያስን በወረፉበት ጽሁፋቸው ኤርትራ ተስፋ አልባ የሆነችና የቀዘቀዘች እያሉ ማስቀ ምጧል የአሁኗ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየም ትመስላለች ሲሉም ወቅሰዋል የቀድሞ ጄኔራል አሁን ጥያቄው የባህር በር ያስፈልገናል ወይ ሳያስፈልገንም ሳይሆን እንዴት እናገኘዋለን የሚለው ነውም ብለዋል በትግራይ ውስጥ ገብቶ የዘመተውን የኤርትራውን አገዛዝ በማውደስ የሚታወቁት እኒህ ሰው አሁን ደግሞ ታጣቂ ኃይሎችን በማስታጠቅና ህገወጥ የሰዎች ዝውውርን በማመቻቸት የኢትዮጵያና የጎረቤቶች ሉዓላዊነት የሚያዳክም ነው በማለትም ከሰውታል የኢሳያስ አፈወርቂን አመራርም ግትርና ዘመን ያለፈበትን የፖለቲካ አካሄዱን ካልቀየረም ትብብር ሊሳካ አይችልም ሲሉ ነው ያነሱት። በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ቀረበም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ደግሞ በሰሞነኛው ጥቃት የተወሰኑ የእስልምና እምነት ተከታዮች ህይወት ጠፍተዋል ብሏል። በቅርቡ አንድነታቸውን ያወጁት ፓርቲዎች ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በአርሲ የተፈጸመውን ግድያ ተከትሎ ባወጣው መግለጫ ምርመራ እንዲካሄድ ጠይቋል። መኢአድ፣ ኢሃፓ፣ እናትና ሌሎችም ፓርቲዎች የመሰረቱ ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በኢትዮጵያ የሚፈጸሙት ማንነት ጥቃትና ሃይማኖት ተኮር ጥቃቶች መንግስታዊ መዋቅርን የተከተሉም ስርዓታዊና ተጨማሪ እጅ ያለበት ስለመሆኑ ምርመራ እንዲደረግ ለአለም አቀፉ ማህበረሰብ ጥሪ እናቀርባለን ብሏል። ቅንጅቱ ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚል ባወጣው መግለጫም እንዲህ አይነቱ ግዙፍ ኢሰብኣዊ ድርጊት በጽኑ ይወገዛል፣ እልቂት የየቀን ገጠመኙ ለሆነው የአካባቢው ማህበረሰብን ብርታትና መጽናናትን እንመኛለን ብሏል። የቅንጅቱ ፓርቲዎች አካባቢው የእልቂት ምድር መሆኑን በመግለጽ በተደጋጋሚ ማሳሰቢያ ብንሰጥም ቢሆንም ከመካድና ከመፈረጅ የዘለለ መልስ አልተገኘም ሲሉም ወቅሰዋል ቅንጅቱ በዚሁ መግለጫው ካለም አቀፉ ማህበረሰብ ባሻገርም ለአርሲ ዞን ነዋሪዎች የሃይማኖት አባቶች ለሚዲያ ሀላፊዎች በመንግስት መዋቅር ውስጥ ለሚገኙ ባለስልጣናትም ጥሪ አስተላልፏል ለነዋሪዎች ራሳቸውን እንዲጠብቁም ለሃይማኖት አባቶች ለህዝቡ ጥሪ በማድረግ አባታዊ ግዴታቸውን እንዲወጡ ነው የሚጠይቀው የመንግስት ባለስልጣናትን ደግሞ ከተጠያቂነት አታመልጡም ብሏል ይህ በእንዲህ እንዳለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ በ የተፈጸመው ጥቃት ከኦርቶዶክስ ተዋዶ ምእመናን በተጨማሪ የእስልምና እምነት ተከታዮች መገደላቸውንም አመላክቷል። በዚሁ አካባቢ በተፈጸመው ጥቃት ሳቢያ የተወሰኑ የእስልምና እምነት ተከታይ ወገኖቻቸውን ህይወታቸው መጥፋቱን ከአካባቢው ማህበረሰብ ለማወቅ ችለናል ሲልም ገልጿል። ጠቅላይ ምክር ቤቱ በደረሱ አሳዛኝ ጉዳት የተሰማውን ሀዘን ገልጾ መንግስት የሰው ልጅ በዚህ አይነት አሰቃቂ ሁኔታ ህይወታቸው እንዲያልፍ ያደረጉ አካላትን በመከታተል ለህግ ያቅርብ ሲልም አሳስቧል። በታንዛኒያ በመቶዎች የሚቆጠሩ ሰዎች በተገደሉበት አመፅ መካከል የሀገሪቱ ፕሬዚዳንት ሳሚያም 98 በመቶ ድምፅ አሸነፍኩ ብለዋል። ላለፉት ሶስት ቀናት በታንዛኒያ የቀጠለው ተቃውሞን ተከትሎ በመቶዎች የሚቆጠሩ ሰዎች መገደላቸውን የሀገሪቱ ዋነኛ ተቃዋሚ ፓርቲ አሳውቋል። ተቃውሞ ቢቀጥልም ፕሬዚዳንት ሳሚያ ሱሉ ሀሳን ግን 98 በመቶ ድምፅ በማግኘት ምርጫውን አሸንፊ ያለው ብለዋል የኢንተርኔት አገልግሎት መቋረጡን ተከትሎ የተገደሉ ሰዎችን አህዝበውን ለማወቅ ቢያስቸግርም የሀገሪቱ ዋነኛ ተቃዋሚዎች ግን ከ500 እስከ 700 ሰዎች መገደላቸውን ያነሳሉም። ከተቃዋሚዎች አንዱ የሆነው የቻዴማ የውጭ ጉዳይ ኃላፊ እንደሚናገሩት ከሆነም የሀገሪቱ የጸጥታ ኃይሎች መሪዎቻችን ላይ ያነጣጥሯል፣ ከሀገር የሸሹም አሉም፣ ያለ ተጠያቂነት ግድያዎች መፈጸማቸውን ቀጥለዋል ብለዋል። ከምርጫው በፊት ተቃዋሚዎች፣ ጋዜጠኞችና የሲቪል ማህበራት ሰራተኞች እገታም፣ ድብደባና ዛቻ ሲደርስባቸው እንደነበርም ነው የተገለጸው። የተባበሩት መንግስታት የታንዛኒያ ጸጥታ ኃይሎች አላስፈላጊ ኃይልን እንዳይጠቀሙ ሲል አሳስቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።